አሰላሙ አሌይኩም ወረሕመቱላህ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንደይት ናችሁ ሰላም ናችሁ ወይ እኛ ጋ ሁሉ ሰላም ነው አልሐምዱሊላህ ሸርና ላይክ እያደረጋችሁ ለምታበረታትን ከልብ አመሰግናለሁ ውሉ ዛሬ እንደምታውን ጽዳት ላይ ነን ማለት ነው ከአጋዥ ጋር ወይም ደሞ ከሽብሪቱ ጋር ጽዳት ይዘናል ማለት ነው መቼም አፋችሁ ጥሏችሁ የሚሄድ ሰዎች ያላችሁ፣ ለምን አጋዥ ታያለች፣ ለምን ለምን ምንትሴ ታያለች፣ ሰራተኛ ታያለች ምናምን እንደምትሉ ልቦና አይስጣቸው። እኔም ሰራተኛ ነኝ እንደምታውት እየሰራሁኝ ነው ማለት ነው። እና እሷ ጽዳት እያጸዳች ነው፣ እኔ ደግሞ እንደምታውት ምሳ እየሰራሁኝ ነበረ ማለት ነው። ቁርሳችንን በላተ ምናምን፣ ከዛ እሷ መቃጠረች፣ ከዛ ወደ ጽዳቷ ገባች ማለት ነው። እንደምታውት እኔም ስራ እየሰራኝ ነበረ። አሁን በቃ ካሜራ በነገራችን ላይ አድርጌ እና ነው ማጸዳው እያለች ነው። በጣም ካሜራ አሁን ላይ ድፍረት እያመጣች ነው መሻላ ማለት ነው። ዛሬ ደግሞ ሰብሪና ሳትቀር ራሱ ነው ጽዳት ላይ የገባችው እንደምታዩት፣ በር እያጸዳች ነበረ። ሽብሬ ወይም ሳ እየሰራኝ ነበረ። ልጅ ብዙ ልጆች መጥፎ ኮሜንት አትከታታይ ብላችሁኛ፣ ልሽ ውዶች፣ አልከታተልም። ሲጀምር ሶሻል ሚዲያ ለመስራት የመጣ ሰው ይሄን አሉኝ ይሄንን ተበልኩት ብሎ አንጠብቅም ማለት ነው። ምክንያቱም ያ ያለ ስለሆነ ሁሉም የየግሉ አስተያየት ስለሚሰጥ ሁሉንም አስተያየቶች ለመቀበል ነው እንግዲህ ሰው ስጋ የሚመጣው ማለት ነው። እና እንደምታውኝ ምሳ እየሰራሁ ነው። በክሰል ነው እየሰራሁ ያለሁት። ያው መብራት ታውቃላችሁ፣ ቆጣሪ ስለሌለ ተጠልፎ ስለሆን እንትኑን ምንድነው ስቶቭ ምናምን ተከልክለናል ማለት ነው። እስከ ዛሬ እየተጠቀምን ነበረ። አሁን ላይ ደግሞ ጣም ቆጠረ ምናምን እየተባለ ያው በእጃችን እንዳለ ይስጠን ነው። ዙሮ ይሰጣል ተብሏል። ከሁለት ከሶስት ወር በኋላ ምናልባት ቢገባልን እንሻላ ባላ ፍቃድ በየግቢያችን ቆጣሪያችን ይገባል። ተመዝግበናል። ግን እስከዛው ድረስ ያው በክሰል ነው ማለት ነው የምንሰራው። በዚህ መልኩ ሌንንንሳያን እየሰራሁ ሽብርቱም በሯን እያጸዳዳችሁ ምናምን ነበረ ዛሬ በነገራችን ላይ እንደነገርኳችሁ ሰብሪና እራሱ ተዛ ተዚህ ተዛ ተዚህ፣ በቃ እሷን ተከትላ ነው ደግሞ የምትሄደው። እንደምታዩት ምስር ወጥ ነበር የሰራ ነው ምሳችንን ማለት ነው። ከዛ በዚህ መልኩ ሰራሁኝ ምናምን። ያው ካሜራ ፍጥነት አለው በዛ ላይ በመሃል ያቋረጠን ስለነበረ ሰብሪና እየረበሸች ስለሆነ አንዴ የክሰሉ ጋኔ ጋር ትመጣለች፣ አንዴ ሽብሬ ጋር ትሄዳለች። በጣም እየረበሻችን ስለነበረ። ካሜራውን በመሀል እያቋረጥን ነው የእንትን እያልን የነበረው ማለት ነው። ምሳችንን በላላን ጨራረስን፣ እሷም ከቤት ከውጭ ወደ ቤት ገባን። ከዛ በዚህ መልኩ ደግሞ ውስጥ ካሜራ አድርጊና ነው እኔ አዘዳዋለችኝ ካሜራ አደረኩላት ማለት ነው። ያው ጠቀም እያለኝ ራሷንም ቸክ እያደረገች እውነት ለመናገር አንዳንዴ ታስቀኛለች። ስራ ምናምን ጎበዝናት በነገራችን ላይ ራሷ እንትን ብላ ሰራለች። ያው የሰው ልጅ ጎደሎም እንደመኖሩ ሙሉ አይደለም የሰው ልጅ ያም እንዳለ ሆኖ ደህና ናት ማለት ነው። እንደምታዩት እያጸዳዳች ነው ማለት ነው። እቃ ምናምን ውስጡ እየወጣ ነበረ። ከዛ እሱ በነገራችን ላይ እኛ ጋር በጣም ሰርሱር አገራችን እናያለ እንደ ምናም ብላችኋል። ገጠር ላይ ይኖር አይመስለኝም፣ ግን ከተማ ላይ ሙቀት ስለሆነ ይፈጠራል። ለምን እንደሆነ አላቅም። ሁልጊዜም ካልተጸዳ በቃ ያኔ ሁልጊዜም ተጸርቶ እንግዲ አነሱ አይጠፉም። ሙቀት በጣም ይፈልጋል ሙቀት ስለሚመቻቸው ያን ይፈልጉታል ማለት ነው። ስለዚህ ግዴታ ቢያንስ በሶስት ቀን፣ በአራት ቀን፣ በአምስት ቀን እንኳ ቢያንስ እየወጣ መራገፍ አለበት መጸዳት አለበት ማለት ነው። እንደምታወት አወጣታለች። ከዛ ካሜራ አድርጊልኝ ምናምን ያለች ዘና እያለኝ ለመስራት ነው ስል ዞር እያለኝ ለማለት አውቀሽ እራስሽ እንጂ ምናምን እንዳትሉኝ ወላሂ ራሱ ናት ማለት ነው። እና ከዛ ብሎግ እየሰራን ስለነበረ መጨረሻ ላይ ውስጥ አጸዳለሁኝ አለችኝ። በቃ ያው አጽድ ብያት ነበረ። አሁን እማጸዳዋለችኝ ሳበት ምናምን ከጨራረስን በኋላ እሷ ወደዚህ ገባች፣ እኔም ካሜራ ያደረግኩላት ማለት ነው። ከዚሁ አጋጣሚ እንዴት አገኘሻት ምናምን ብላችሁ ጥያቄ ለጠይቃችሁኝ ያንን ስል ሰምታ ነው መሰለኝ ያው አድርግልኝ ብላኛለች። ይመት ሰው እንደምታወት ብቅ ብላ እና እንደምታዋት ብቅ ብላ ተመልሳለች ማለት ነው። በዚሁ ራሷንም እያየች ነው ማለት ነው። ለዚህ ነው አርጊ ምናምን ያለችኝ። እና የወለወለች ይሄ በነገራችን ላይ ቀለሙ ይለቃል። የውስጡ ቀስ እያል የውስጡም የውጭ ገለጥ አርጊ እና እሱ የውጩም የውስጡም እንትን ነው ማለት ቀለሙ የሆነ ይለቃል ማለት ነው። እና በፎጣ ያው እርጥበት ሲነካው በተለይ በለውጩ በእርጥበት በሌለው ነገር የሆነ የራሱ መወልወያ እንትን አለው ብሎኝ ነበረ፣ ግን ያው አልገዛሁም እና በመስታወት ማዝጃውም ስሞክረው ቀለሙ መልቀቁ ያለን ሞክረው ነበረ። ትንሽ ደረቅ ባለ ፎጣ ያኔ ትንሽ አርጎ ተደርጎ በዛ ይሻላል እንጂ አለዛ የመስታወት ማዝጃውም ቀለሙን ብድግ ነው የሚያደርገው ማለት ነው። እንደምታወት፣ አጸዳዳች ከዛ አስገባች። እንደዚህ እያደረገች ሁሉ ለምታጸዳለች ማለት ነው። ጎበዝናት በዚሁ አጋጣሚ ማለት ነው። ውሎቼ ያው ብዙዎቻችሁ እንዴት አይሻት ምናምን እንዴት ናት ስለምትሉኝ ለማሳየት ያክል ነው። እሷም ጎበዝ ናት እላችኋለሁኝ። ካልተደረገልኝ አጠገብ ያድጌልኝ ብላኝ፣ ያው እኔም ሰብሪናን ይዞ ወደ ዛኛው ክፍል ሳሎን ነበርኩኝ። እሷም እቃዋን እያወጣጣች ሁሉንም እያጸዳች ነበረ ማለት ነው። በነገራችን ላይ የሰው ልጅ ማንኛውም ሰው ከሰራ ጠንካራ ከሆነ የማይቀየርበት ነገር የለም። እሷም ጎበዙና ከሰራች እኔም ጋር ረጅም ጊዜ ባትሰራም ሌላም ጋር ብትሰራ ያኔ የሰው ልጅ መብት ሁኔቱም ቦታ የመስራትና ጠንካራ ከሆነች የማትቀየርበት ነገር የለም። ፍላጎቷን ፈጣሪ ያሟላላት። እዚህም መስራት ከሆነ ወደ ውጭም ዓለም መሄድ ከሆነ የምትፈልገው ወደ ውጭም አላ ያሳካላት ማለት ነው። እና የሰው ልጅ ከሰራ የማይቀየርበት ነገር የለም። ግን አፋችሁ ጥሏችሁ ለሚሄድ ሰዎች ደግሞ ልቦና ይስጣችሁ። እያለፋችሁ ለምትናገሩ ማንኛውም ሰው ሰርቶ እና ሰራተኛ ነው። ማንም ሰው ሰርቶ ነው የሚያልፍበት ማለት ነው። ሰርቶ እስከሆነ ድረስ ደግሞ ያን ያክል ምን ስላላቸው ምንድን ስላላቸው ምንም ለሰው ልጅ ምንም እንትን የሚለው ነገር የለም ማለት ነው። ግን ለተናጋሪ ግን እኔም አፋቸውን አይከብዳቸውም ወይ ነው የምለው። ሰርቶ ነው ማንኛውም ሰው የሚለወጠው፣ ትልቅ ደረጃ የሚደርሰው ሁሉም ሰው ሰርቶ ነው ማለት ነው። ስራ ክቡር ነው። ስለዚህ ሁላችንም ሰርተን ነው የምንለወጠው፣ ሰራተኞች ነን ማለት ነው። እንደምታውት ሽብሬ በዚህ መልኩ እያጸዳዳች ነው ውዶችዬ። እስኪ ሁላችሁም ሸር አድርጉልን፣ ላይክ የሚያደርጋቸው አበርታቱን። ምክንያቱም አሁን ላይ ሁሉም ቻናል ሸር ማድረግ ስለሚችል ሸር አድርጉልን ማለት ነው። ትንሽ ቤት እናጸዳለን ብለን አቦላለን ነበረ። በቃ ጉፋሊዜ ነው መሰለኝ እያሳለኝ ነው ውዶችዬ። እዚ ጋ መጣውኝ። እኔ እያሳየዋት ነበረ፣ የት ነው የሚገባው እያለች እያሳየዋት ነበር። እንደገና ደግሞ ያላወቀችውን ነገር እንዴት እንደምታደርግ አሳየዋት፣ ምናምን እንዴት እንደምታስገብ አሳየዋት ማለት ነው። እና ይህን ይመስላል ልጆች፣ የአንድ ኮሚኒቲ። ያሳቀኝ ደግሞ አሁን ሽብሬ እንዴት ነው ቻናል የምሰራው ከፈችላት የምትሉት ምናምን ያልሽኝ ልጅ አለ። እያደረ ሰው ልጅ በነገራችን ላይ ትጠነክራለች፣ ታያለች፣ ተለመደችው በኋላ ያኔ ሶሻል ሚዲያ ተጠቃሚ ስትሆን እያየች ትለምዳለች። ማንኛችንም ይሁን የስልክ ቻት ስልክ ምቸት ነው ቻት ሱናው ሁላችንም ከቴክኖ በፊት ከቴክኖ ወደዚህ ነው እንጂ የመጣ ነው። ማንኛችንም ኔትወርክ ተምሮ የመጣ የለም። እያደር ሶሻል ሚዲያ እያየች ስትመጣ ምናምን ትለምዳለች። ቀላል ነገር ነው ማለት ነው። የራሷ ፍላጎት መስራት ፍላጎት ካላት አሁን ቻናል ምንድነው ነው የምትለው ሰው ያን ያክል ስለማታውቀው፣ ካወቀች በኋላ መስራት ትችላለች። ስልክ ከያዘች ችግር የለውም እንሻላ ተከፍታለይ ማለት ነው። እና ያው ከከፈተች ደግሞ የእናንተ ገዛ ስለሚያስፈልጋት ሸርና ላይክ እያደረጋችሁ ታበረታቷታላችሁ ማለት ነው። እንደምታዋት አሳየዋትኝ በዚህ መልኩ አስገቢ ያልኳት ማለት ነው። ጎበዝ ናት እሷ ሲጀመርም ብቻ ካሜራ ይኖር ነው፣ ሌላ ችግር የለም ማለት ነው። የጸዳዳች እየወለወለ በዛ በቦታው ነው ዕቃውን እያስገባቸው የነበረችው እና ከፍትላታለሁ ነው የምላችሁ። ሁላችሁም መስራት የምትፈልጉ ደግሞ ለወንድም የክፈችል ለእህት የክፈችል ለምትሉ መክፈቱ ቀላል ነው። እኔ ችግር የለም ከፍትላችኋለሁ፣ ግን ከፍተው ቁጭ እንድታደርጉ ሳይሆን መስራት ያስፈልገዋል። ቱ በጣም አሰልችና ብዙ ትግስት ያስፈልገዋል። አንደኛ አሁን እኔ እንኳን የሚገርማችሁ ነገር በእርግጥ እንዴ ስራችሁ ነው ያዝ ለቀቅ ስለነበረ እኔ አልፈጠነልኝም ቶሎ እንትን ሲል ማለት ነው። ምክንያቱም በመሀልም ተወት እያደረኩ ስለነበረ ማለት ነው። እና ጎበዝ የሆነ ሰው ደግሞ ጠንካራ የሆነ ሁልጊዜም ቪዲዮ እየለቀቀ የሚሄድ ከሆነ የማይቀየርበት ነገር የለም። ትቀየራላችሁ፣ ቶሎ በቃ ሞኒ ትሆናላችሁ፣ ተከፋይ ትሆናላችሁ፣ ቶሎ ማለት ነው። እኔ ግን ወደኋላ ኋላ ስለቀረው ያን ያክል ብዙም ፎከስ አድርጌ እየሰራሁበት ስላልነበረ ወደ ኋላ እንትን ብሎኛል ማለት ብዙ ቆይቷል ማለት ነው እና ሁላችሁም መስራት ትችላላችሁ። ማንኛውም ሰው ማንም ምንም ቢላችሁ አሁን ላይ እኔ ምን እንደተረዳሁ ታውቃላችሁ? ሰው ምንም አይነት ነገር ቢል ማለት ነው እናንተን ሞራላቸው ነው ወይም በቃ እናንተን እንዲህ ነው ብሎ የሆነ የጎዳ እየመሰለ ራሱን ነው እንጂ ዝቅ የሚያደርገው እኛን አይደለም። ምክንያቱም አንድ ሰው ሰራለሁኝ ብሎ አስቦበት። ሶሻል ሚዲያ ላይ ከወጣ በቃ ራሱን ሆኖ እስከሆነ ድረስ ምንም አይመስልም። መስራት እየፈለገ ደግሞ ይሉኝታ እናሻ የሚዞት የሚኖር ሰው ያ ነው ራሱን የሚጎዳው፣ ወይም ደግሞ በሰው የሚያድር ማለት ያ ነው እንጂ እናንተ ራሳችሁን ሆናችሁ በሀቅ ወይም ደግሞ በውሸት ባልሆነ ነገር ራሳችሁን ችላችሁ መታችሁ የምትሰሩ ስኪል ምንም እኛ ሊነካን አይችልም ማለት ነው። ወይም ደግሞ እኛ ሞራላችንን እንትን ሊለን አይችልም። የሰው ሁሉም አመለካከት ይለያያል በእርግጥ ምክንያቱም አሁን አንዳንድ ሰው በራሳችሁ ተማምናችሁ በቃ ዝጋ መታችሁ መስራት እየፈለጋችሁ ነገር ግን በሰው ይሄን ይሉኛል ይሄን ይሉኛል ብላችሁ የምታስቡት ትኖራላችሁ። በእንደዚህ አይነት ህይወት የምትኖሩ ከሆነ ተሳስታችኋል። እኔ አሁን ላይ ነው በፊት ለሚገርማችሁ ነገር በቃ የሆነ ቪዲዮ ሰርቼ እራሱ ስለቅ ሰው ምን ይለኝ ረ እንዲህ ይለኝ ምናምን ብዬል ነበር አሁን ላይ ግን ለምን አልኩ። በራሴ ነኝ በቃ ምትሰራው ምን አገባኝ ምናምን አልኩኝና ራሴን አሳምኜ ያው ለመስራት ጥቅል ወሰንኩኝ ማለት ነው። ለምታውኝ እዚህ ጋ ቁጭ ብዬ ሽብር የሚያዘዳች ነበር። ረፊ ምናምን አልኳት፣ ሸዋር ልታጠባለች ገባች እሷ። እኔ ደግሞ ኮፊ ሰራሁኝና እዚህ ጋ ቁጭ ብዬ እየጠጣሁኝ ነበረ ማለት ነው ውዶች። እሷ ደግሞ ሸዋር ልውሰድ አለች። ረፊ ስላት ቆይ ሸዋር ልውሰድ እና ነዋ አለች፣ ገባች ማለት ነው። ይህን ይመስላል ውሏችን፣ ብሎጋችን፣ የእኛ ላይፋችን ማለት ነው። እንደው የኢትዮጵያ መዳሞች ምናምን እኔ መዳም አይደለውም በነገራችን ላይ የምትሉ ልጆች አላቸው። ሰራተኛ መሆንሽን ረሳሽኝ እንደ ምናምን እንደ ሌለ ነገር የምትናገሩ አላችሁ። ፋጡማ ምንም አይመስላትም ራሷን እስከምታቅ ድረስ። እኔ ደግሞ ማንንም እንደ እንትን አላየሁም። እኩል አብሬ ሰርቼ ነው ወይም ማድረው እያያችሁኝ ነው በውስጥ እንኳን ባታው በሶሻል ሚዲያ ላይ እያያችሁን ነው። እሷን ቁጭ ብዬ ንትን እያልኩኝ አይደለም። ሲቀጥል ደግሞ ብትሰራ ለእሷ ሙያ መልመድ እንጂ ምንም የሚጎዳት ነገር የለም። ባታውቁት ነው እንጂ ማለት ነው። ስለዚህ እንዲህ እንዲህ አይነት ቃላት የምትናገሩ ልቦና አይስጣችሁ። አላህ ስቶር፣ ሌላ ምንም አልላችሁም ማለት ነው። አንዳንድ ዝቃጮች አላችሁ፣ ላ ስትናገሩ እንደው ላፋችሁም አይከብዳችሁ ማለት ነው። ለማንኛውም ለሁላችንም ልቦና አይስጠን። እኔ ያልበድል እንጂ ሌላ ምንም ችግር የለም። እሷም እንዲህ አይነት ጣጣ የላትም። እናንተ ለተመልካች ይመስላችኋል ልጅ ታስጀምር እንዲ አይነት ችግር የለባትም እና በዚ መልኩ ነበር ዶች ያሳለፍ ነው ማለት ነው። ሸር እና ላይክ እያደረጋችሁ ሁላችሁም እኛ ለማበረታታት ሞክሩ። ስልክ ታየትና ከፍትላሳለሁኝ። እሷንም ደግሞ ታሳድጉላሳላችሁ። ችግር የለም ማለት ነው። ለመክፈቱን የዝግጁ ነኝ። እንሻላ ትንሽ እስከ የሶሻል ሚዲያ እንትኑን ምናምን ያለውን ነገር ትልመደው ከዛ በኋላ ስልክ ጦርነት በኋላ እኔ ከፍትላታለሁ ማለት ነው። አብሽሩ፣ በርቱ፣ ሱሩ አይዞ ሺ ምናምን ለምትሉኝም ከልብ አመሰግናለሁኝ። ጠንካራ ሰው ያጠነክራችኋል። ለራሱ የሞተ ሰው ደግሞ የእናንተን እየተቸ ወደ ኋላ ነው የሚያስቀራቸው ማለት ነው። ለራሱ ተስፋ የቆረጠ ሰው ነው መጥፎ ኮሜንት የሚጽፈው። ጠንካራና ልብ ያለው ሰው ደግሞ እኛን ለማጠናከር እኛን ወደፊት ለማሳደግ ነው የሚጥረውና እርስ በራሳችን ምቀኝነት ሳይሆን ደግነትን አብረን የማደግን አስተሳሰብ ይስጠን ነው የምለው። በሌላ ቪዲዮ እስከምንገናኝ ድረስ ሸርና ላይክ አድርግልን። አሰላሙ አለይኩም ወረሕመቱላህ በረካቱ